በሩበት ገነት ውስጥ የገባ ሰው ደግሞ አመጣልሃለሁ። ስሙን ጠቅሶ የኤዶም ገነት ብሎ ያስቀምጠዋል። እሱን ከፈለክ አመጣልሃለሁ፣ ችግር የለው። ነገር ግን ይሄ ራሱ በጣም ግልጽ የሆነ ስለሆነ በዚሁም መረዳት የምንችለው በጣም ቀላል የሆነ ጥቅስ ነው ያመጣውል። ከፈለክ ደግሞ አልኩ ሀሰኑ ስድስት ሁለት ክፈትለት፣ መቃቢያ አሁን ቀዳማዊ ላይ ስድስት ሁለትን ክፈትለት እና እዛ ላይ ደግሞ አብርሃም ይስሐቅ ያዕቆብ የተባሉት ያሉበት ቦታ ምን እንደሚመስል በዝርዝር አስቀምጦታል። አሁን አንተ እንደምትለው ይሄ በሲኦል የሚባለው በሂብሩ ሺኦል ነው የሚሉት መሰለኝ፣ የመቃብር ቦታ ተብሎ ከሚነገረው ማለትም ይሄ ገደላማ ቦታ ብሎ ነው። አይ ቲንክ ቸርች ፋዘሮቻችሁ የሚፈቱላችሁ በካህንም ሰዎችና በሲኦል ይሄ በሚቀጡ ሰዎች እና በጻድቃን ሰዎች መካከል ያለ ግርዶ አለ፣ ኦራይት ያን ነገር ደግሞ ምንድነው ጻድቃን ሰዎች በሞቱ ሰዓት ገነት ክፍት ስላልሆነ እዛ ቦታ ነበርና እና ያን ቦታ ነው የሚቀመጡት እና የአብርሃም እቅፍ ነው ብላችሁ የምትነግሩት። ይሄ ቦታ ግን ያነ ቦታ አይደለም፣ የተለየ ቦታ ነው። ገነት ሲል ነው የጠራው። አሚሮ እርሷን ወደዛ ብታረጋት ቢቢ አሚሮ እንደዚህ ይላል። እንደዚህ ይላል እዛው መቃቢያን ቀዳማዊ ምዕራፍ ስድስት ላይ ከቁጥር አንድ ጀምሮ እንደዚህ ይላል። ፍቃዱን የሚያደርግ ነገስታቱን በእውነት ያነግሳቸዋልና ነገሥታቱ ስለሱ የቀና ነገርን ጻፉ፣ የእግዚአብሔርን ፍቃድ አድርገዋልና። ይስሐቅና፣ አብርሃም ያዕቆብ፣ ሰለሞንና፣ ዳዊት ሕዝቅያስም ማደሪያቸው ብርሃን የሆነች የአማሩ ነገሥታት ሁሉ ባሉበት በገነት ማደሪያቸው በማይመረመር ብርሃን ያበራል። የሰማይ አዳራሽ ፈጽሞ ያበራ ነው እንጂ የምድር አዳራሽ እንደ ሰማይ አዳራሽ አይደለም። መልኩ የብርና የወርቅ የእንቁም መልክ የሚሆን ወለሉም ንጹሕ ነው ፈጽሞ የሚያበራ ፈጽሞ የሚያበራ መልኩም በሰው ልቦና የማይመረመር ነው። የሰማይ አዳራሽ እንደ እንቁ የሚያበራ ነው ይላል። ገነት ራሱ አሁን በሰማይ እንዳለ እየገለጸው ነው ማለት ነው። በጣም ጥሩ የባህሪ አዋቂ የሆነ እግዚአብሔር እርሱ እንዳወቀ የፈጠረው የሰማይ አዳራሽ የሰው ልቦና የማይመረምረው በፍጹም ብርሃን የሚያበራ ነው። በብርና በወርቅ በእንቁ በነጭ ሐርና በሰማያዊ ሐርም የተሠራ ወለሉ ንጹሕ ነው። እንደዚህ እጅግ ፈጽሞ ያማረ ነው። በሃይማኖትና በምግባር የጸኑ ጻድቃን በእግዚአብሔር ቸርነትና ለይቅርታ የሚወርሱት ነው። ከእርሱም የሚፈስ የድኅነት ውሃ አለ። ፈጽሞ እንደ ፀሐይ ያበራል። በውስጡም የብርሃን ድንኳን አለ። በጸጋ ሽቶም የተከበበ ነው። ጀማ ሰው ሲገባ እንትን ይላል። ቆያ ለስፋ እሺ እሺ እ ድንኳን አለ በጸጋ በሽቶም የተከበበ ነው። የአማረ የተወደደ የሆነ መልኩ፣ ጣዕሙ ልዩ የሆነ የገነት ፍሬም ምን የገነት ፍሬም በቤቱ ዙሪያ አለ። በዚህም የዘይትና የወይን ቦታ አለ። ፈጽሞ ያማረ ነው። የፍሬውን መዓዛ የጣፈጠ ነው። ስጋዊ ደማዊ ሰው ወደ እርሱ ሲገባ ከመዓዛው ጣዕም የተነሳ በእርሱ ካለ ተድላ ደስታ ብዛት ነፍሱ ከስጋው በተለየች ነበር እያለ ይቀጥላል። ወርታች ብታነበውም በምድር የገነኑ እንደሆኑ በሰማይ የገነኑ አደረጋቸው፣ ምናምን እያለ ይሄዳል። ለአንብበ ሀሰን እሺ። የእግዚአብሔርን ፍቃድ ያደረጉ ያማሩ ነገስታት በዚያ ደስ ይላቸዋል። ክብራቸውን፣ ቦታቸውን ድህነት በሚገኝበት ዘላለም ፀንቶ በሚኖር በመንግስተ ሰማያት የታወቀ ነው እያለ ወደታች ይቀጥላል ማለት ነው። ስለዚህ አንተ አሁን እያልከኝ ያለኸው ይህን ነው፣ እንግዲህ የአብርሃም እቅፍ እያልከኝ ያለው እንግዲህ አብርሃም እቅፍ ውስጥ እንትኑን ክፈትልኝ መጽሐፉ። እሺ፣ እና ይህንን ቦታ ነው እንግዲህ አንተ አሁን ይሄ ገነት የተባለው ሌላ ቦታ ነው፣ የአብርሃም እቅፍ ተብሎ የሚጠራው ቦታ ነው እያልከኝ። የአብርሃም እቅፍ አላልከኝም? እና አብርሃም የተጠለለውበት የሚገኙ እግዚአብሔር ያስቀመጣቸው ቦታ ነው እያልከኝ ነው። ግን ይሄ ገነት ብሎ ዝርዝር እያስቀመጠ ነው ምን መሰለህ አሁን ፈቃዱን የሚያደርግ ነገስታቱን በእውነት ያነግሳቸዋልና፣ ነገስታቱን ስለ እርሱ አለ የቀና ነገርን ጻፈው አለ አማን የጻፉ ነገስታቱ ናቸው አይደለ የእግዚአብሔር የእግዚአብሔርን ፈቃድ አድርገዋልና አለ ይስሐቅና አብርሃም፣ ያዕቆብ፣ ሶሎሞንና ዳዊት፣ እስቂያስም ማደሪያቸውን ብርሃን ማደሪያቸው ብርሃን የሆነች ያማሩ ነገስታት ሁሉ ባሉበት እንትን ብሎብኛል። ጠረግ አድርግልኝ እስኪ በገነት ባሉበት በገነት አለ ካሜራው ኔትወርክ ነው እንደዚህ እያደረገው ችግር የለው ነው ባሉበት በገነት ማደሪያቸውን በማይመረመር ብርሃን ያበራል አለ። የማይመረመር ብርሃን። አሁን በነገራችን ላይ አሁን ገነት የሚለው ማን እንደሆነ ታውቃለህ? አሁን ገነት የሚለው አሁን ለምሳሌ ጌታችን ኢየሱስ ክርስቶስ የከፈተው ገነት፣ ስለዚህ ገነት እያወራለሁ አሁን የዚህን አውድ ተረድተው ከሆነ አሁን ለዛ፣ በፍጹም አይደለም። የሰማይ አዳራሽ ፈጽሞ ቆይ፣ አንድ ያስጨርሰኝ ነው ኋላ፣ ችግር የለውም ትገባለህ። የሰማይ አዳራሽትን ጎንደር አንድ ይቅርተላስቆመህ ነው ማለት እኔ ያነበብኩትን ደግመህ ስላነበብከው እና የራስን ሀሳብ ስላስቀምጥክበት የተለየ ነገር አይሆንም። ኦልራይት እኔ ኦልሬዲ አንብቤዋለሁ። አንተ ግን ይሄ ገነት የሚለው ፍጹም ስህተት ነው ካልከኝ አንድ ትርጓሜ ያምጣ፣ ቸርች ፋዘር ትርጓሜ ያምጣ። ሲጀምር መቃቢያን የኦርቶዶክስ መጽሐፍ ነው፣ ሌላ አያውቁትም። ስለዚህ ቆይ ምን መሰለህ ጎንደሬው፣ የተነበብከውን ነገር ደግመህ ብታነበው እስከ መጨረሻውም እስከ አነበብከው ግን ከምን አንፃር ነው ይላል ይሄ ደሞ ነው ነው ወይስ በሌላኛው የመጽሐፍ ቅዱስ ምንድነው የምትከተለው አፕሮች ነው ቴክስቹዋል ነው ኮንቴክስቹዋል ነው ስነ ነው ስነ ነው አውዳዊ ነው አንተ አንተ ነው ሰነው ከቻል ክፈትለት። ይኸውልህ ምን መሰለ ይሄ አውዱ ራሱ የሚያስረዳው ለገነት አይደለም። በነገራችን ላይ የሰማይ አዳራሽ ፈጽሞ የበራ ይቅርታ ያው እንትኑ ስክሪኑ ስላለ በደንብ አይታየኝም። ነው እንጂ ይላል አይደለ? የምድር አዳራሽ እንደ ሰማይ አዳራሽ አይደለም አለ። አሁን ስለማን ነው የሚያወራ? ስለ መንግስተ ሰማያት ነው የሚያወራ። ገነት በእኛ እናንተ ገነት በሰማይ ናለች ብላችሁ ስለምታምኑ ነው። እኛ ደግሞ ገነትን ምድራዊ ራስን ምናምን ማለት ነው ምድራዊ ከኛ ከ ከምድራዊ አንዷ ክፍልናት ብለን እናምናለን እንጂ ሰማያዊ አይደለችም። ገብቷል አይደለ? የሰማይ አዳራሽ ፈጽሞ የበራ ነው እንጂ፣ የምድር አዳራሽ እንደ ሰማይ አዳራሽ መንግስተ ሰማያት የሚል አለ። ቆይ አንዴ፣ አለ ቆይ፣ ዝም በል ስለገነት እያወራሁ ከላይ አውዱ ስለገነት ችግር የለውም። እኔ እንዳንተ ሁሉን አላነበውም፣ ግን ችግር የለውም። እሺ፣ እንሂድ። እሺ መንግስተ ሰማያት የሚል የለም። ቀጥል። እሺ ችግር የለውም። እሺ ችግር የለውም። ቆይ አይደለም አለ መልኩ የብርና የወርቅ የእንቁም መልክ የሚሆን ወለሉ ማለት ነው። ያው ወለወሉ ነው ማለት ግን ወለሉ ነው በአማርኛው ንጹህ ነው አለ ያ ማለት ምን? ስለ መንግስተ ሰማያት እያወራ ነው። ፈጽሞ የሚያበራ መልኩም በሰው ልቡና የማይመረመር ነው። የሰማይ አዳራሽ እንደ እንቁ የሚያበራ ነው ይላል። ይሄ ማለት ነው ስለ መንግስተ ሰማያት የሚያበራ መንግሥተ ሰማያት አስጨርሰኝ አንዴ። አሁን ስለማን ነው የሚያወራ? አውዱ እራሱ መሰለ፣ በወርቅ የተለበጠ ያማረ ብርሃን እራሱ የማይመረመር ምክንያቱም፣ ምን እናምናለን? ምሰለኛ መንግሥተ ሰማያትን ማንም ሰው ያላያት የማያውቃት፣ በሰው ልቡና የማትመረመር ያልደረስንባት፣ ኋላ እግዚአብሔር ያልክበት ማስረጃ በነገራችን ላይ እንደዚህ ነው የሚፈታው ይሄ ገነት ሲባል እንደዚህ እንደዚህ ነው ብለህ ማስረጃ አጣቅስልኝ አሁን ቅድም በነገራችን ላይ ያወራኸውን ነገር ሰምቼዋለሁ ይሄ በቤተክርስቲያን የሚሰበከው አውደ ምህረት ላይ እንሰብኩት ነው እኔ ደግሞ ማስረጃ ነው የምፈልገው አውደ ምህረት ሳይሆን ማለት ነው ይሄ አውዱ ራሱ አውዱን ትረዳለህ ገብቷል አውዱ የምረዳበት ምክንያት ምን እንደሆነ ታውቃለህ መንግስተ ሰማያት ምድራዊት ነች ብዬ አምናለሁ ገብቷል አይደለም ማመን እኮ አይደለም። አሁን ችግሩ መስረጃ ለመኖር እኮ ነው። ማስረጃ ከሌለው ኤደን ምን አይነት ማስረጃ ነው የምሰጥህ? በጣም ጥሩ መጽሐፍን ክፈተው እና አንድምታ መቃቢያን ትርጓሜ አለው። አንድምታ አሁን አላላሳይህ እችላለሁ እንጂ ትርጓሜ አለው። እሺ ሲጀመር፣ መቃቢያ ያለ አንድምታ ትርጓሚ ካለው አምጣ ና ሳየንፈለግያለሁ። ከፍተውልሃል፣ አንድምታ ትርጓሚ ይው፣ ክፈትለት፣ ክፈትለት መጽሐፈ ብሎያት ክፈትለት፣ ካለው ይውጣል። እኔ ቆይ፣ አንድ ያስጨርሰኝ፣ ቆይ ምን መሰለ ይሄ አንተ እራሱ ነች ያለ ትርጓ ቆይ አንዴ ሳስጨርሰኝ አለሁ ያልኩበት ምክንያት ምንድን ነው? ማለት አንተ እኮ ዝም ብለህ ክፈትለት ነው። ግን አለሁ ያልክ ከምንድን ነው? ከዚህ ከማከ ከዚህ ካፕሊኬሽኑ ጋር የለም ወይም ደግሞ ከስልኩ ጋር የለም ማለት ብለህ ልጠይቀኝ ትችላለህ አይደለ? ወይም እንደዛ ብለህ ጠይቀኝ። እራሱ ነች ያለ ወንበር አለው ወንበር ማለት ትምህርት ቤት እንማረዋለን። ገብቶሃል አይደለ? አንድም ተው እራሱ አለው። ግን ከዚህ ካፕ ግን አልተጫነም። ገብቶሃል እኮ በቃ እሱም ወይ ይዘህ ስትመጣ መልስልን እንጂ እኔ አንተን ግል አስተያየት እንደ ግላ አስተያየት ይዝልህ ግል አስተያየት ይኸውልህ። አስተያየት ሳይሆን ምን እንደሆነ ታውቃለህ? ለምሳሌ አሁን አንተ አውዱ ራሱ ያስረዳል። እንዴት ማገኘት ነው የሚለው መንግስት ተሰማያት መንግስት ተሰማያት የሚለው ቃል መች እንደመጣ ታውቃለህ? ታች ወርዳህ 11 ላይ ነው ስለ ገነት አውርቶ ከጨረሰ በኋላ አይደለም። ስለ ጨረሰ አይደለም። ስለ ጨረሰ ሳይሆን ምን እንደሆነ ታውቃለህ? ይሄ አውዱ ራሱ መሰረቱ የሚያወራ በብር በእንቁ የምታበራ የማትመረመር ገነት እኮ የምትመረመር ናት እንዴ? ሰው እኮ የነበረባት ናት። አሁንም ነፍሳት ያሉባት ቦታ ስለሆነች ስለዚህ እሷ የምትመረመር ቦታ ነች። ምንም ለውጥ የላትም ግን አሁን የሚያወራ ያለው ስለ መንገ- ይህ ክፍሉ አውዶ ራሱ የሚያወሩ መጽሐፍ መቃቢያን ለሚ- ቆያ እንዴ? መጽሐፍ መቃቢያን ለሚያወሩ በነገራችን ላይ ሙሉ ክፍሉን አይተ ከሆነ ስለ መጽሐፍ መቃቢያ ላይ ብዙን ጊዜ ከትንሳኤ በኋላ የምንለውን ህይወት ነው የሚያወራ ገብተዋል። አይደለም ስለተንሳይ ሞታ፣ እንዴት እንደምን እነሳ እንደዛ ነው። በጣም ያወራ ክፍሉ ማለት ሁሉ መጽሐፍ መቃቢያ ነው። ሶስቱ መቃቢያ ነው። አንብበው ከሆነ ብዬ ነው። እና አሁን የሚያወረው ስለ መንግስተ ሰማያት ነው እንጂ ስለ ገነት በፍጹም አይደለም። ይውል ይውል ካሁን እኮ በችግር ምን ምን መሰለክ፣ አንደኛ ነገር ማስረጃ በጣም እንፈልጋለን። ሁለተኛ ነገር እዛ ጋር እንኳ ታች ወርደ ምን ይልሃል። በነገራችን ላይ አሰን የከፈተል አይ ቲንክ የ2000 ላይ ነው። የ2000 ላይ ግን የተወሰኑ ቃላቶችን አስተካክላችኋል የ19 ማለት ነው። የገነት ፍሬ እያለ እየነገረ ነው። የገነት ፍሬ እያለ ቦታውን እያጠናከረ እየነገረ የሌለውን ቃል መንግስተ ሰማያት ትለኛለ እስካሁን ካነበብክበት እስከ ሦስት እስከ አራት አንብበሃል። መንግስተ ሰማያት የሚላል ሚያወራው አልኩ። እኔ እኮ አውድ አውድ እኮ መነሻ አለው መንግስተ ሰማያት የሚልቃል ማለት ወይ ዝም ብዬ ላውራና አውራ ወይ ካልሆነ አውራና ማለት። እንደዚህ ከሆነ አውዱ ስለመንግስተ ሰማያት ነው የሚያወራ እዚህ ጋር ያለው አውድ ማለት የሚያወራ ምንድን እንደሆነ ታውቃለህ በብር እንደውም የማትመረመር ይላል አይደለ በብር በእንቁ ያጌጠች የማትመረመር ይላል ይሄ ማለት ምንድነው መንግስት ማለትን እኛ እንመረምራትም ገብቷል አይደለ ያው የሚያወራው ለዛ ነው ገነት የማትመረመር ትባላለች እንዴ እንዴት በየት ማስረጃ እና ላወራህበት ማስረጃ ምንድነው ማለት ማለት ላወራህበት አሁን ላወራው ማስረጃ ለምኑ ነው ማስረጃ የምሰጠህ? አሁን ላወራህበት አውዱ እንደዚህ ነው እንደዛ ነው ብለ አብራርተ ለተናገርክበት ማስረጃ ምንድነው? አንድ አንድ ነገር ልንገር። ለምሳሌ አውድ የምትረዳው ለዚህ ማስረጃ ያስፈልጋል። ለአውድ ለአውድ ማስረጃ ያስፈልጋል ያስፈልጋል። ግልጽማ የተቀመጠው ገነት ተብሎ የገነት ፍሬ እየተባለ ስሪቱ እንዴት እንደተሰራ እየነገረን፣ አይ አንተ ከዚህ ውጭ እንደዚህ ተብሎ ነው የሚፈታ ስትለኝ፣ ኦኬ ይሄ ልጅ እንግዲህ ያነበበው ነገር አለ፣ ተመራምሮ የደረሰበት ነጥብ ይኖራል። ስለዚህ እኔ የምፈልገው ምንድን ነው? ይህን ላልክበት ማስረጃ ነው። አውዱ ራሱ የሚያስረዳ አልኩ እኮ ነው፣ አውዱ ራሱ የሚያወራው አሁን ካነበብነበት አልኩ እኮ። ይኸውልህ፣ ምክንያቱም መንግስተ ሰማያት የሚል ቃል አለ። ኧረ በጊዮርጊስ በስመ አብ ምንም ማለት ካልሰማኝ ምንም ማድረግ አንችልም። ምክንያቱም ራሱ ወይም ደግሞ ዘልቀና አንብበውና፣ እንዴ መጽሐፉን እራሱ እንዝለቀው በነገራችን ላይ እኔ ይህን ሁሉ ቁጭ ብዬ አንብቤልህ እስከ አስር ካልተግባባን፣ ችግር ነው። እኔ ምን መሰለህ አንዴ ስመኝ፣ እኔ ማለት የተረዳሁት ወይም ደግሞ የተማርኩት በዚህ አይነት አንጻር ስለሆነ፣ ምክንያቱም አሁን ብትለኝ ከሰዎች አላመጣለን። ሳቢስና እንቀጥላለን። ጎንደሬው ተከተለኝ፣ አሁን በስ ሁለታችሁን እንድትገላግሉ እና ወደ ሌላ ነገር እንድንሄድ ማለት ነው። እዚህ ጋ ጥቅሱ ሲጀምር አንድ ላይ ፈቃዱን የሚያደርግ ይላል አይደለ፣ ጎንደሬው፣ ፈቃዱን የሚያደርግ ይላል አይደለ? ይላል። ብዙ ማንበብ አያስፈልገውም። የእግዚአብሔርን ፈቃድ የሚያደርጉትን ምን እንደሚያገኙ ሽልማታቸው ምን እንደሆነ እየዘረዘረ ነው አይደል? ምን መሰለ መንግስተስ፣ አሁን እኛ ሰዎቹ ነው ነው፣ መንግስተ ሰማያትንና ገነትን ሁለት የተለያዩ ነገሮች እያደረግከው ሁኔታ እዚህ ጋር ጉዳዩ ጥናቱ ምንድን ነው? የሚያደርግ እነዚህን ነገሮች ያገኛል፣ በዚህ ቦታ ይገባል ነው ነገር ፎከስ አድርገህ አወራሁ፣ ምክንያቱም እዚህ የመጣ ነው ገነት የሚለውን ነገር አልገቡም ላችሁ ነው ጥያቄ ይመጣለ። እኔ እኮ አልገቡም ያልኩ ከዛ አንጻር ነው። አሁን የሚያወራ ያለው ይሄ አውድ የሚያወራው አልኩ አለ። ምክንያቱም አሁን ቅድም አንተ ምን አልክ? ፈቃዱን የሚያደርጉ አልክ። እንዴ መንግስት የሚገቡም እኮ ፈቃዱ የሚያደርጉ ሰዎች ናቸው፣ እንጂ ፈቃድን ካላደረክ እኮ ካላመንክ ምስጢራትን ካልፈጸም እኮ መንግስት አትገባም። አሁን ማንኛውም ሰውም አይገባም። እኔም አንዱ ራሱ አማኝ ብቻ መሆኔም አይጠቅመኝም ፈቃዱን ሳደርግ ነው አደለ? ከዛ ጋር መሄድ የምችለው ስለዚህ፣ ኢየሱስ ከመምጣቱ በፊት ኢየሱስ ከመምጣቱ በፊት የእግዚአብሔር ፈቃድ ያደረጉ ያደረጉ አሉ የሉም? አሉ አሉ አሉ። እነዚህ መንግስተ ሰማያት ወይም ገነት ይገባሉ? አይገቡም። አይገቡም። ገነት እኮ አይገቡም ብዬ፣ ገነት መንግስተ ሰማያት ማን ማንም ሰው አልገባም። ገና ከነጻት በኋላ ነው ምንገባ። ሐሰኑ ይሰማል። ከባድ ነው። ከዚህ እንደዚህ መቀጠል አይቻልም። መቀጠል አይ ቆይ ቆይ በቃ እንዝጋው። እኔ አሁን በጣም እንደው አእምሮ ላለው ለሚያገናዝብ ሰው ገነት እያለ እያወራ ግልጽ ነው ግን ይሄ ካላሳመነ ቀጥታ አዳምና ሔዋን የነበሩበት ገነት ከተዘጋ በኋላ የገባ ሰው አለ። እሱን አሳይህና ደግሞ ምን እንደምትለን እናያለን። መጽሐፈ ኩፋሌ ምዕራፍ አምስት ከቁጥር 30 ክፈትልኝ። ሀሳብ